ውሃ ውሃ ትንሽ እንጀራ በበርበሬ የምትፈልጉ፣ ብስሚላ ስጋረጋለሁ በርበሬ ማሻላ ግድሜ ትንሽ ገና ሳየው ምራቅ የሚያወጣው የቤት በርበሬ ነው። የቤት በርበሬ ነው። እቺ ድመት ዝገባ አስወጣት። ዝገባ ለምን የሆነ ነገር አንስታ እንዳት ብላ። እና አሁን ይህን ዘይት አደርግበታለሁ። ያው ብዙም አይደለም፣ ትንሽ ነው ያደረኩበት። ማለት እንግዲህ እንጀራ በበርበሬ ማለት ንበት ፈለጋቸው

ሽፉ ወሻን ውሃ ሲያነሳ ማለት ነው። እዚህ ውሃ እንዴት እንዳነሳ አሁን የጨምርበት ማለት ነው። ትንሽ ትንሽ እና አሁን ወፈራል። አኪት በርበሬ የቤት በርበሬ ስለሆነ ውሃ ያነሳል። የቤት በርበሬ ነው፣ ቤት የተዘጋጀ ማለት ነው። ያገለ አሁንም ወፈራ ሽፉ ከፈለጋችሁ በቅቤ ማድረግ ትችላላችሁ። ራሱ ቅመማ ቅመም ሁሉ ነገር የተሟላ ነው ያለው። ጨው ትንሽ ላይ ይችላል፣ ግን ጨው ማድረግ ትችላላችሁ። እዚህ ላይ ዘይትም አልበዛያችሁ። እንዴት እንደሚጣፍጥ ማለት ነው። በርበሬው ማሳላ ነው። ይህ ተጥብስ ጋር ከፈለጋችሁት ጋር እንደሰርታችሁ አሁን ይበቃል። ልትቃጠኝ ነው ወይ? እንዳትመኝ። ልትቃጠኝ ነው ፋጥማ፣ ምንመካሽ እንዳትመኝ። ግን አንዳንዴ ሀበሻዎች በርበሬ እንወዳለን። እና እዚ ጋ እንጀራ ነበረኝ ባለፎን የመጣው ያው ትኩስ አይደለም። ባለፎን የመጣው እንጀራ ይሄ ተላጅ አርጊው ማለት ነው። ፍሬዘር አርገዋል። አይቲ በመፈልግ ሰዓት እንደዚህ እያማኩኝ ሽሮን በምሰራ ሰዓት አያቸው ቤተሰቦች ሲያምር! ወላሂ ሲጣፍጥ ቀመሱት ማለት ነው። በእንጀራ እንደታባት እንደሚጣፍጥ እንጀራው እንደዚህ ያምራል። ማሻላ ባረክና ታት ምርጥ እንጀራ ነው። ያው እና እንደዚ ቆንጂ እንጀራ ላይ አርጋችሁ ተመገቡት ማለት ነው። እንደዚህ ያምራል። ወላ ብዙ አለኝ ጨርሰው የሚቀመጠበቁልባርጌ አስቀምጠዋለ። ልክ እንደዋዜ ነው የሚሆነው እና ምራቂን እየዋኩ ወላይ መሻላ ባረከላ፣ ልክ አዋዜ የበሉት ማለት ነው። ማሻላ በጣም እንትን አላለው፣ አልቀጠነምም፣ አልወፈረምም። ማሻላ ባራከላ ነው። እንደዛ አርጋችሁ ሞክሩትማ፣ ሞክሩት፣ ወላይ ሞክሩት ማለት ነው። በርበሬ መሻሉ በጣም የሚጣፍጥ ነው። የቤት በርበሬ ነው። እና እንጀራ አለ። ጥቁሩ እንጀራ ነው። በጣም ጥቁሩ የጤፉ እንጀራ እንግዲህ እዚህ ሀገር አለ ሁለት አይነት የሆነ ሩዝ የሚጨምሩበት አለ ደግሞ ሌላ እንጀራ አለ። ይሄ ግን ሩዝ ነፃ ነው ተብሎ የተገዛው ግን በርበሬ የቤት ቤት ነው። ብለአፍያ አለይኩም። ኑ እንብላ፣ እስኪ ኑ እንብላ ማለት ነው። ለአምሮት ይሆናል። ላይ ከሸር አድርጎ ቤተሰቦች በረታቱኝ። ሸር ሰብስክራይብ እያደረጋችሁ ኑ እንብላ ማለት ነው። አሰላሙ አለይኩም።